ሰው ስለሌላኝ ማለት የለመዱትን ሰው መለያየት ከባድ ነው። አዋብሽ ነው። አሁን ደግሞ በዚህ መልኩ አገኛለሁ ብዬ አላሰብኩም ነው። አይ በየቃ መደብኝ መሰለኝ ታውቃለ። በቃ ማለት እንደዚህ ረብሻለሁ ብዬ አላሰብኩም ነው። እ ጠራችሁ ለምንድን ነውጠነክራለሁ ከዚህ በኋላ ከመጠንከር ውጭ ምንም አማራጭ የለኝ። አብ ስለዚህ ጠነክራለሁ። በዚህ አልገኛል ብዬ አልነበረም ይ ሳ ሰንኩት ና እናንተ እንደስታያየው ችግር የለውም። ከዚህ በኋላ ላለው ይህን ጉዳት ይመርጣል ነው ዋብሽ ስለዚህ እኔ እንጃ ቃላት የለኝም። ከፋና ማለት ነው። ስለዚህ አሁን ስሜት ለ ከመጀመሪያ ከዚህ ስሜት መውጣት አለብሻ።

የሆነ ተመልሽ አይካለው ብዬ ማላሰብኩም ታቀልክ እራስሽን እራስሽን እንደዚህ እያደረግሽ ያለሽ። ስለዚህ እኛ አራቅምሽ አሁንም ቢሆን ማለት ነው ሄርሚ፣ እኔና አንቺ ከተለያየንበት ቀን ጀምሮ ብዙ ጊዜ በተደጋጋሚ ስልክሽ ላይ ደውያለው። ስልክሽን አንዴት ዘግተሻል አንዴት ከፍቼው እና አታነሽ ምናምን። ስለዚህ እኮ የኛ ጥፋት

አሁንም ቢሆን እንደዚህ የሚደብርሽ እና የሚከፋሽ ከሆነ ከኛ ጋር አብረሽ መሆን ትችላለሽ። እንደዚህ ምንድን ነው ማለት ምንድን ነው? በቃ እሱን ነው ማወቅ የፈለግኩት። ከዛ ባለፈ ደግሞ ስልክ እያነሳው ልክ ያልነበረው ቢያንስ ባነሳለ እንኳን በስትክል አውራከለው ስላላሰብኩኝ ነው እኮ የተፈጠረ። ሌላ ችግር አለ ካለ ነገር የለም። ግን አብርሽ ቢያንስ ብዙ ነገር አሳልፈናል፣ ብዙ ነገር ለምጃለው ብዙ ተግባብ ቻ ያለው እና ያንን ነገር ደግሞ ማጣት ለኔ በጣም ከባድ ነው ከምል በላይ ምናልባት ለአንዳንድ ሰዎች ለሚያዩ አቅራቢያ ላይ ላለው ሰው ቀላል ነው ሊታይ ይችላል። ግን ደግሞ ለእኔ ከባድ ሰው ነው ያጣሁት። የማማክረው ሰው የለም ከጎኔ ድረሱልኝ ብል እንኳን የሚደርስልኝ ሰው የለም። በዛ ልክ ነው የተሰማኝ እና ቢያንስ የሰው ልጅ ህይወቱ ላይ የሆነ ነገር ያስፈልጓል አይደል ጓደኛ ሳይኖር ሲቀር ምንም በዙሪያዬ ላይ ሰው ሳጣ በዛ ልክ ነው የተሰማኝ። እና ያንስ የሆነ ስራ ቦታ ገብቼ ከስራ ቦታ የሆነ ሰው አለኝ የሆነ ማገኘው ሰው አለ ብዬ የማስፈው ሰው ነበርክ እና የሁለቴ ላይ ቀላል አይደለም። አንተ ከመጣህ በኋላ ብዙ ነገሮች ተስተካክለዋል እና አንተ መጣት ለእኔ ከባድ ነው። ግን ደግሞ ሁኔታዎች ናቸው የገፋፋው። ሰው አላቅም ምንም ስለዚሁአሁ ተረጋጊ። ነገሩን እንድናወራሽ ከፈለሽ መጀመሪያ አንቺ መረጋጋት አለብሽ። እንደዚህ የሆንሽ ደግሞ እኛ እንዴት ነው የምናወራሽ? ቅርታ ተመልሼ አገኘሻለሁ ብዬ አላስብም ታውቃለህ። እዛ ነው ስትደውልም ቴክስት ትልክልኝም አይቻችኋለሁ። ግን ደግሞ በቃ አንዳንድ ነገሮች ያዙኝ በዚሁ ስሜት መቀጠል እንዳለብኝ በዚህ ስሜት መቀጠል እንዳለብኝ አይነት ስሜት ነው የተሰማኝ። መጠንከር አለብኝ እኮ። መጠንከር ያለብሽ ታዲያ እንደዚህ እያለቀሽ ነው እ አልቻልኩም ውስጤ ያለው ነገር አብሽ ምን ላድርገው። በቃ አሁንም ቢሆን ማለት እናንተ እንደጠራችሁኝ መገኘት እችል ነበረ። ግን ደግሞ ሚላ በዚህ ገና ወጣት ነች ብዙ ነገር አለ አይደል እንዴ ገና ብዙ ነገር እኮ ወደፊት እኮ የሚደክሞች ነገሮች አሉ። በዚህ ነገር እንደዚህ ተሰብረሽ እንትን የምትይ ከሆነ ከዚህ በኋላ ለሚመጡ ቻሌንጆች ደግሞ በምን አይነት ሁኔታ ነው እነዚን አክሰብት አድርገሽ ፌስ አድርገሽ ቻሌንጆችን የምትጎጭ ነገሮችን ማ በተለያዩ ዳይሬክሽኖች መመልከት አለብሽ። ይሄ እኮ የህይወት መጨረሻ አይደለም አይደል? ስለዚህ አንቺ ተረጋግተሽ ነገሮችን በተማረ ሰው አይምሮ ነገሮችም ላስበሽ ምናምን አገናዝበሽ ነው ለመወሰን ያለብሽ። በዚህ ልክ ስቶኝ ደግሞ አንቺ ባቻ ሳቶኝ ሌላም ሰው ደግሞ እጻጻት ውስጥ የሚገባበት የሚጨነቅበት፣ ብዙ ነገሮች የሚፈጠሩበት ነገሮች ሊኖሩ ይችላሉ። ገብቶሻል? ለዚህ አንቺ መረጋጋት መጀመሪያ ይኖር። አይ ይረጋጋለሁ። ቆዩ ግን ምን መሰላችሁ? ቢያንስ አንዳንድ ጊዜ ወደ እናንተ ህይወት እንኳን ከመጣው በኋላ የሆነ ህይወት ሰው አገኘው ብዬ የማስበው ሰው አለ በቃ አቤል ብሩክም ሁላችሁም በእውነት ነው ብላችሁ እስካሁን ባሳለፍነው እንኳን ክፉም ደግም አይተናል ፈሪዙ ና ቢ ግን ደግሞ ምንም ለእናንተ ጥላቻ የለኝም ከእናንተ ጋር ውዬ ከእናንተ ጋር እንትን ስል ቤት ስገባ ጥሩ ስሜት ነው የሚሰማኝ ሰው እንዳለኝ አይነት ስሜት ይሰማኛል ያለ ይህን ነገር በአንዴ ማጣቴ በጣም ለኔ ከባድ ነው እንጂ በስራ በኩል የሚመጣብኝ ነገሮች ተቋቅሜ ነው ሁኑም እየኖርኩ ያለሁት

ይሄ ወይ ሁሉንም ነገር ውስጥሽ ላይ ያለውን ነገር አውሪውና ከዛም በኋላ ይውጣልሽ። ለምን መሰለሽ? አሁንም ውስጥሽ ላይ የሆነ ያላወጣሹ ነገር አለ። ታውቂያለሽ? እንትን እያለሽ ነው፣ እየገፋፋሽ ነው። ወይ ተናግረሽ ይውጣልሽ ወይ የሆነ ነገር እንትን ላይ እንደዚህ እየሆንሽ አልቆይም። ገብቶሻል? በጣም ደግሞ እየተጎዳሽ ነው እንጂ እንደዚህ ሲሆን፣ አይ ያው የውስጥ ነገር እንኳን ካወራሁ ነገሮች ከመጥላሽ ወደ ኋላ ስለማይልቅ ሁሉም ነገር መውራት ከባድ ነውና ስለተደበሽኩ በጣም ይቅርታ። ግን ደግሞ አሁን እየተረጋጋሁ ነው። ቢያንስ እንደገና ደግሞ ተመልሼ ያይ ካለው ስላላሰብኩ ነው በዚህ ልክ የደነገጥኩት። በጣም ይቅርታ። ሆነው የሚሆነው ነገ የሚሆነው ህይወታችን ላይ የትኛውም ነገር የሚሆነው ፈጣሪ የፈቀደው ነገር ነው። ስለዚህ ፈጣሪ ደግሞ የፈቀደውን ነገር አልቀበልም ማለት አይቻልም። ስለዚህ አሁን አንቺ ማሰብ ያለብሽ በቃ ስለ ነገር እያሰብሽ ራስሽን ከምታስጨንቂ ምልሽ ከኛ ጋር እየተገናኘሽ የሚሆን ከሁላችንም ጋር ማለት ነው። ከኛ ጋር ጊዜ መሳለፍ ትችላለሽ። አሁን እንዲህ ስለዚህ ራስሽን በተለያየ ነገር አንት ናት ላይ እኛ እኔ ራስሽ መራራቅ አለብን አልሽ ተራራቀን ከዛ መለሰሽ ግን እያለቀሽ ያለሽ ዋንቺ ነሽ። የተጎዳሽ ያለሽ ዋንቺ ነሽ። ለምን እንዲህ ሊሆን ለምን ራስሽ ላይ ስተጃለሽ? ፕላንተ ደስታ ነው እንጂ እኔን ያ ነገር አስደስቶ ወይ ወይ መራቅ ህይወት ላይ ነገር ኖሮ አይደለም። ግን እኔ ምናልባት ካንተ ብርቅ ነገሮች ይስተካከላሉ በሚል ነው ያንተ ደስታ አስፈልጭ የኔን ጉዳት የመረጥኩት ከባክ። ስለዚህ ይህንን ስሜት እንዲሰማኝ ዛሬ እንደዚህ እንድጎዳ ምናምን አይደለም እና ደግሞ ይህን ውሳኔ ምስወስን በዚህ ልክ ይከብደኛል ብዬም አላሰብኩም ታውቃለክ። ግን ደግሞ ልካ ስልኬ ላይ የምጠብቀው ሰው አለ ቀኑን ሙሉ ስልኬ ላይ የሆነ ስልክ ሳይደወል ሲቀር ምናምን በዚህ ልክ የለመድኩ አይነት አልተሰማኝም። ታውቃለህ፣ ከተለያየን በኋላ ነው ብዙ ነገሮች ያንተ አለመኖር ላይ ማተር ያደረገው፣ እና ለዛ ነው ዝምታን የመረጥኩት። የሚሆነው ነው የሚሆነው። ተረጋጊ ራሽን አረጋጊ። ከዛም ባለፈ ፈረንጁን ቢኒ ምናልባት ያስደብሮች ነገር ታለ ይቀርጠ ጠይቋል ያው ከዚህ በፊት ብዙ ነገር አድርገናል፣ መጥፎውም ጥሩ ጊዜ እንዳልሽው አሳልፈናል። እና ያንን ነገሮች እኔም ፈረንጁ ስናደርግ የነበረው ነገሮችን ለማስተካከል እንጂ አንቺን ነገር እንደዚህ እንድትጨነቅ ይፈልገናል። እና ያኔ ባደረግናቸው ነገሮች ምናልባት ጎድተንሽ ውስጥሽን ሰብረ ነው ከሆነ በጣም ይቅርታ። አይለምድም መስላቸው ቅርታ ጠይቋት። ምንም አትሆኑም ቅርታ ጠይቋት። አያስፈልግም። ምንም ችግር የለው። መልካም የምታስቢ ደግሞ ከሆነ አሁንም ውስጥሽ ላይ የሆነ አልባል ሀሳቦችን እያሰብሽ የምትጨነቂበት ራስሽን የሆነ ኢምፕሬሽን ውስጥ የምትከችበት እዚህ በጣም ከባዱ ነገር ጭንቀት ውስጥ መግባት ነው። የሆነ ራስ የሆነ ማይሆን አይዲያዎችን እንትን እያልሽ መጨነቅ የለብሽ። ሁሉም የሀሳብ አለመግባባት ነው የተፈጠረው። የሀሳብ አለመግባባት ደግሞ ቁጭ ብሎ በመነጋገር የሚፈታ ስለዚህ አንቺ ራስሽን ለመጉዳት ራስሽን የሆነ ነገር ለማድረግ በፍጹም ማሰብ የለብሽም። አይደል እንደዛ ነው የማስበው እንጂ እኛ ላንቺ ምንም አይነት ጥላቻ የለን። እኔም ቢኒም ብንም አስቀይንም ምንሻል ለሱም ይቅርታ። ግን እኛ ላንቺ ምንም አይነት ጥላቻ ኖሮን አይደለም። በጣም ነው የምንወድሽ። እህታችን ነች። ትልቅ ነገር፣ መጥፎ ነገር የሰራ ሰው እንኳን በፍቅር መቀበል የምንችል ሰዎች ነን እና ለእስካሁን ላስቀየምንሽ ራስሽን በቃ መጥፎ ስሜት እስክትፈች ድረስ ያረግንሽ ነገር ካለ በጣም ይቅርታ፣ ባሽ ይቅርታ እየጠየቅንሽ ያለን እና ያተፋንብሽ ነገር አለ የለም አይደለም። ግን ደግሞ እኛ ነገሮችን ለማስተካከል እንጂ ለአንቺ ጥቃቻ ኖሮብን አይደለም። በጣም ነው የምንወድሽ፣ እኔም ቢኒም ሁላችንም ማለት ነው። እና ካስደበርነሽ ወይም ደግሞ መጥፎ ስሜት ውስጥ እንድገቢ ካረግነሽ በጣም ይቅርታ። ሄርሜ አንቺ ደግሞ እንደዚህ ስትሆኚ አያምርብሽም። ስነግርሽ ስነግርሽ ነው ማለት ነው። ስትሰቂ፣ ስትጫወቺ፣ ስትቀጪ ነው የሚያምርብሽ። ስለዚህ እንደዚህ የሆነሽ እኛንም አስጨነቅን። አሁን እንደዚህ ስላየሁሽ የምሬን ስነግርሽ ውስጥ የመጨናቀው አይቀርም። ስለዚህ ከፈለሽ ከእኛ ጋር መሆን ትችያለሽ። በቃ ከዚህ በኋላ መገናኘት ትችያለሽ። ብቻ ግን እንደመጀመሪያው ደስተኛ ሆኚ። ሄርሜ እሺ፣ እሞክራለሁ ይቅርታችሁን ተቀብያለሁ። ግን ደግሞ አብርሽ አሁን መሄድ አለብኝ መሰለኝ። ማለት ሀሳባችሁ በጣም አመሰግናለሁ። እውነት ቢያንስ የሆነ ልቤ ላይ ቢኒና ፈረንጁ ቅርጣ ተጠቂቃችሁ ደስ ብሎኛል። የሆነ ልቤ ላይ እንኳን የሆነ ምትን ምለው ነገር አለ የምረጋጋው ነገር አለ። ግን ደግሞ አብራን ራስን ጠብቅ በጣም ነው።